ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። እኔ ልብሩኬን አውቀዋለሁ ብዬ ነበር ማስበው። እውነቱ እንድናገር ነው፣ አይፈለግም እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን፣ እኔ የማውቀው ብሩኬ ከዚህ በፊት የደረሰኝ መረጃና የሚለያየው፣ እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይ ብዬ ነበረ፣ እንደዛ አስቤ ነበረ። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ አስር ሴት ሊያወራ ይችላል፣ ወንድ ልጅ ስለሆን። ከኔ ላንተ ይሄንን አልነግርህም ግን ደግሞ እንደዚህ አይነት ድርጊቶች መፈጸም ለምን አስፈለገን? እኔ ጋር ወይ አላውቅም፣ ብቻ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም፣ ወይ ለእሱ በቃ እንደሚገባ አይነት ሴት አልሆንኩም። ደስተኛ ካልሆነ ከኔ ጋ ከኔ ጋ ምን ይሰራል? በቃ መለያየት ነው የሚሻለው። አይ እንደዚህ ለእኔ እንደዚህ አይገባኝ ነው፣ እንደዚህ አይገባኝም። ለእኔ ግን እንደዚህ አይነት ነገር ካደረገ በጣም ትልቅ ጥፋተኛ ነው። ሰላም ሰላም አይ እኔ በፍጹም ብሩኬ እንደዚህ አይነት ነገር ያረጋል ብዬ አላስብም። ሀይሚዬ የዋሸሽ የመጣሽ ነው። በጣም ይዋሸሽ ነው ሀይሚዬ፣ ማለት ነው በዚህ አይነት። በጣም ይዋሸሽ ነው። ብሩኬ ሁል ተመቼም እንደዚህ አይነት ነገር ተሴት እድን ይላል ተብሎ አንድ ሰው የሚጠረጥረውና የሚያስበው ሰው የለም ማለት ነው። አሰላም አሌይኩም ራፈትልሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ፣ ተቀላቀሉ ቤተሰብ የሆናችሁ ሼላክ መባረግ አበረታት እንላችኋለሁ። እንግዲህ ዛሬ እዥላችሁ የመጣሁት እንግዲህ ሀይሚና ብሩኬ ተጋጭተዋል ማለት ነው። እንግዲህ ዘጠና ሰባት እንግዲህ የሰይጣን ጊዜ ነው መሰለኝ እያገባ የሚለያይበት ጓደኛ የያዘ የሚለያይበት እየወለዱ እርጉዝ ሆኖም የሚለያዩበት ጊዜ ነው መሰለኝ። ይሄ ስልሳ ስድስቶች የመጡበት ሰዓት ነው መሰለኝ። እኔ ግራ ግብት ነው የሚለኝ ማለት ነው። እንግዲህ አይታችኋል። እዛ ቀን ቪዲዮን ሰርችላችሁ ነበረ እንግዲህ ሲያናግራት በጥፊ እንዳለችው መጀመሪያ እንግዲህ እሱ ሳት ነግሮ የሆነ ቦታ ሄዳ ለምን ያነገርሽኝ ብሎ ሲፈልግ ሲፈልግ እንግዲህ ሲያጣት የሆነ ነገር ሆነች ብሎ በፍቅር እንግዲህ ሆስፒታል እንደገባ ይታወቅ ነበረ። ሆስፒታል ከገባ በኋላ ምን ሆነ ነው ሲባል፣ አድሚዬ እኔ ሳት ነግረኝ ሄደ፣ ስርኳንም አጠፋች፣ ምን እንደሆነችም አላቅም ብሎ እኔ እኔ እንዴት ሳት ነግረኝ ብሎ እንግዲህ ሆስፒታል ገብቶ ብዙ ጊዜ ሶስት ቀን ነው አራት ቀን ሐኪም ቤት እንዳደረ ሁላችንም እናውቃለን። አልምዬ ደግሞ ስትጠየቅ እኔ ባንተ ብቻ አንዘጋሁም በሁሉም ሰው ነው የዘጋሁት ስትሎ በሱ የመጣ አንተስማማለም ማማለም እንዴት እንዴት በሱ ተነሱ ጋር እኩል አድርገሽኝ ተነሱ ምኩል ነው ስልክ የዘጋሁብክ እንዴት ትይኛለሽ? እንደዚህ አይነት ነገር እንዴት ትስተያወጫለሽ? እኔና እነሱ እኩል ናቸው በሚለው ቃል ተናገረ። እሱ ትክክል ነው፣ እውነት ነው። ሲቀጥል ደግሞ እዛ ቀን መልሱን ለመመለስ ብሎ እንግዲህ ጠርታው መጥታ ሁለታቸውም ሲነጋገሩ ተሲቶን ሴት ጋር አይቼ አለሁ ብላ ግግም ብላ ስትልበት እኔ አላየሁም፣ ምን አይተሽዋል? ያየሹ ነገር ተናገሪ፣ አታጭነንቅኝሀል ሚሲላት ሚስላት በጥፊ እንደ እንደመታችው ገፍታችኋል፣ አውቃችኋል ማለት ነው። በጥፊ መጥተዋለች፣ እሱም ችሏል ማለት ነው። እንግዲህ አሁን ደግሞ ጓደኛው ፍጹም ፍጹም እንግዲህ ጠርቷት ጠርጧት እየጠየቃት ነው በምን አይነት እንደተጣሉና በምን አይነት ምክንያት እንደሆነ እንግዲህ፣ መጥታለች ማለት ነው። እንግዲህ ቪዲዮን አይታችሁ ሰምታችኋል። እያለች እየተናገረችው ማለት ነው። ብሩኬ እውነቱ ልንገርህ፣ እኔ ብሩኬ እንደዚህ አይነት ነገር ያደርጋል ብዬ አላሰብኩም ነበረ። ስራ ሁሉም ከሴት ጋር ነው፣ ሁሉም ነገር የሚሰራ ሁሉም ከሴት ጋር ነው። እኔ ማላውቀው ነገር ብዙ ነገር አለ በብሩኬ እንደዚህ አይነት ያደርጋል ብዬ አላምንም ነበር። እኔ ግን ብዙ ነገር ጎድቶኛል ብላ የፍጹም ትነግሯለች ማለት ነው። ፍጹም እንግዲህ ታውቃላችሁ ጓደኛውም፣ ወንድሙም ሁሉም ነገሩ ነው ማለት ነው። በጣም የሚዋደዱ ጓደኛሞች ማለት ነው። በእንደዚህ እንደዚህ አይነት ነገር እንግዲህ ጓደኛ መጥቶ ነው የሚያስታርቀው ማለት ነው። ያለው ነገር ማለት ነው። ምክንያቱም በአሁን ሰአት የሚያስታርቅ ሰው የለም የሚያጣላ ና የሞቀ ብቻ ራሱ ሊገባበት የሚፈልግ ሰው እንጂ ልናስታርቅ እች ልጅ ተጎታለች፣ ህ ልጅ ተጎድተዋል፣ ልናስታርቃቸው ሚል ሰዓት የለም ጊዜ የለም ማለት ነው። አዳሜ እንደ አውቆ እያስታረቁ አሁን መልሶ ደግሞ የሚበጣበጡበት ብዙ ነገር አይታቸዋል፣ ብዙዎቹ አይታቸዋል ማለት ነው እና ሲጀመር ብሩኬ እኔ እንደዚህ አይነት ነገር ያደርጋል ብዬ ሀይሚ አላስብም ማለት ነው። ሀይሚ ተናደሽ ማለት ነው ምትይው ነገር አታቂም ማለት ነው። አስበሽ ማየት አለብሽ። ነጊስ ምን አለ ነጊስ፣ ሰው ይሰማዋል። ነጊስ ዙሬ ቪዲዮን ሳየውስ እንዴታ ነው ማፍረው ብለሽ ትንሽ ጎንበስ ብለሽ ማዘን መተዛዘን አለብሽ ማለት ነው። ምክንያቱም ብሩኬ በዚህ በፊት እናውቃለን ማለት ነው። ያንቺ ያለው ያንቺ አስተያየት ያለው የሴት ልጅ ያለው ክብር የሰው ያለው ክብር ብሩኬ እናውቀዋለን። የማያውቁትን ንገሪያቸው እኛ ግን እናውቃለን ማለት ነው። አንቺም አታታልለንም ማለት ነው። በዚህ አይነትማ እንደው ለመቀየር ለመቀየር አንቺ ትበርጫለሽ ማለት ነው። ስንት ወንድ ነው አንቺ ሳምጥተሽ ብሩኬን እንዲያረግሹ ማለት ነው። እሺ አንቺስ ለምንድን ነው ስልክ ዘግተሽ የሄድሽው? ተብሩኬ ጋር ጓደኛ መሆንሽን ታውቂያለሽ። ለምንድ ነው የብሩኬን እያልነገርሹ ብሩኬ እንደዚህ ቦታ ሊሄድ ነው። ሌላዎቹ ግን አልነገርኩም ግን፣ አንተ ያው ተዛ ሰው ሁሉም አንተ ስለምታስብ ያንተ ልንገርህ ጓደኛዬ ብለሽ ለምን አንገር ሹም ታውቂያለሽ? ይህን ይህን ጥፋትሽ እንዳለ ማለት ነው። እሺ እሱ እዛ ቃል ሴት ነው ይሄሹ ማን ቤት ነው ይሄሹ እሱ ጠየቀሽ? አን ጠየቀሽም አይደል? በቃ መጥፋትሽ ግን ተነግረው ነበር። ያው ስልክ ዘግቼ ማስፈጽሞ ነገር ነበር ሄድኩኛልሽ። ምንም ቢሆን እንግዲህ ዛሬ ከተጣላችሁ ዛሬ ከተጣላችሁ ነገ ትታረቃላችሁ። ግን ያለውን ያለውን ቃላት ባትናገሩ ጥሩ ነው ማለት ነው። አንቺና ብሩኬና ሀይሚ የመጣ ነገር ቢመጣ አትለያዩም፣ እንደምታረቁ ነው ሁሉም ነገራችሁ፣ እንደማትጣሉ አንቺም ሌላ እንደማትይዝ እሱም እንደማትይዝ እና እናቃለን ማለት ነው። ግን እኛ ላይ ድራማ አትስሩብን ማለት ነው። ምንድን ነው ድራማው? ሀይሚ ድራማ እየሰራች ነው ማለት ነው። የሌለ ያልሆነ ነገር አንቺ ላይ ነው አሁን ሴት አምጥቶ ተሴት ያወራ ተሴት አንቺ እንዲቆመች የምታወሪው ያዙኝ ልቃቅኝ ነበረ የምትይው ማለት ነው። አንድ ቀን ትዝ ይልሻል ዱባይ ሊሄድ ዱባይ ሄዶ እንዴት እንደሆንሽ እና ታመሽ ሆስፒታል እንደገባሽ ይህን ትዝ ይልሻል ታስታውሻለሽ። መቼም አትዋሽም፣ ትክክል ነው። ይሄ ነገር እያለ ነገር መሆኑን ታውቂያለሽ አይደለም? እንዲህ እና አሁን ምንድን ነው እንደዚህ ቆንጠን ብለሽ ሰካን ብለሽ ምንም ስሬ ስሆነሽ ምንም እንዳያቅ ሰው ብሩኬን እያለው ችግር ልንገርህ፣ እኔ ብዙ ነገር ነው አሳልፈ ያለው እንደተቸገረ እና እንደተጨነቀና ና ብዙ በቃ እንደተጨቋች ሆነሽ እኮ ነው የምታወሪው። ሀይሚ የምትናገር ነገር ማሰብና ማገነዘብ ያለብሽ ምንም ቢሆን። ብዙ ጊዜ አሳልፋቸዋል ከሱ ጋር ማለት ነው። ብዙ ነገር ላይፍ ታሳልፋቸዋል። አሁን የብራንክ ብለሽ ወይም የፎሎ ብለሽ የብሩክ የሌለበት ነገር ብትጢ ጥሩ አይደለም ማለት ነው። ሀራም ሰው ራሱ ይታዘብሻል ማለት ነው ምክንያቱም ይህ ነገር የሌለበት ነገር ነው አንቺ እኛ እንመሰክርለታለን ምሽ አንቺ እኛ እንመሰክርለታለን ማለት ነው እና ብሩኬ ይህን ቪዲዮን እንግዲህ ይሰማዋል ብዬ ተስፋ አረጋለሁ የአንቺ የለቀቅሽው ቪዲዮ የእኛ እንኳን አታይውንም እኛ አትውልን ቪዲዮን የእናንተ ቪዲዮ እኛ እናያለን እናንተ ግን አትውልን እሺ አዎ የተመታችው አትውልን አዎ አያይውልንም እኮ የእነሱ ቪዲዮን እኛ እናያለን የእኛ ቪዲዮን እኮ አያይውልንም ማለት ነው እና ቪዲዮን እንግዲህ አሁን እንደዚህ ስትናገሪ እንደዚህ እንደዚህ ምርር ብለሽ ስታወሪ ብሩኬ እንዴት እንዳስጨነቀሽ እንደው እንደዚህ አይነት ሰው እንደሆነ ብለሽ ስትናገሪ ይከሰማ አሁን እራሱ ምን አይነት ነገር ነው የሚሰማው? ይሄ ነገር ማለት ነው ምን አይነት ነገር ነው የሚሰማው? እስቲ እናንተ አስቡት፣ ቤተሰብ ማለት ነው እናንተ መለስ ብላችሁ አስቡት። ይህን ታውቃላችሁ ይሄ ነገር እንደዚህ አይነት ነገር ብሩኬ እያደረጋል ብዬ በፍጹም ማለት ነውና፣ ምስ ዝም ብሎ እንትን ማለት አያዋጣም። እንደዚህ መሆን ማለት ነው። እና እንግዲህ ብዙ ነገር ያሳለፈ ሰው ብዙ ነገር እንትን እያለ ሰው አንድ ጊዜ እንኳን ቢሳሳት ይቅርታ ታደርግለታለች ማለት ነው። ተሳስቶ ወይ ተሌላ ተሴት ጋር ተኝቶ ወይስ እንትን ብሎ አይደለም። ይኸው የሆነ ነገር አንቺን እንትን ለማለት አንቺን ለማግኘት አንቺ አንቺ እያስፈራረሽው አይደለም እንዴ ሀይሚ፣ በነገራችን ላይ ማለት ነው። አንዴ ሽማግሌ የመጣ ያርቹ አንዴ እናቴ ጋሽ እየተቆጥቶኛል ያርሽ አንዴ ይህን ትብሮኛል ያርሽ፣ ይህን እንዳትረሽው ማለት ታስታውሸዋለች ማለት ነው እና እሱን እሱን እያረ አሱ ይሄን ይህን አሰበ ልጁ ከሳ እንጂ እኮ ምንም ያለ ነገር የለም። አሁን ማለት ነው። አንቺ ስንት ያስፈራራሹ ነው ማለት ነው እና አንቺ አሁን የሌለ ነገር ይሄ በቃ ተነሳባችሁ ወይ? ብራንካችሁ ብራንካችሁ እየተደረጋችሁ በቃ እናተ በቃ ምንድ ነው የምትፈልጉ? ጥል ነው የምትፈልጉ እናተ ማለት ነው። ፍቅር አትፈልጉም፣ ሰላም አትፈልጉም። በቃ እናተ ማለት ነው፣ ምን ነው? በጥልና በእንደዚህ በውሸት ወሬ የሚገኝ ተስፋ አለ እንዴ? እንደዛ ከሆነማ ንስራ ያለ ሰው ሰው ብዙ ሰው ይሰራል ማለት ነው። ግን እንደዚህ አይነት ነገር አያጓጣም፣ ጥሩ አይደለም። እውነት አልሚ ጥሩ ሰው ነበርሽ። ምን ሆነሽ ነው ግን እንደዚህ የምትወኝ ማለት ነው? ብሩኬ፣ እንደዚህ አይነት ነገር አያደረግም። በእናትሽ እንደዚህ አይነት ነገር ተይወትሽ አውጪ ማለት ነው። ብሩኬ፣ ያንጂ ያለሽ ቦታ ሌላ ነው ማለት ነው። በጣም ነው የሚወድሽ በጣም ነው የሚያፈቅርሽ በጣም ነው የሚሳሳልሽ። ግን አንቺ ግን አታውቂለት ማለት ነው። ምክንያቱም ሴት ልጅ አንዳንዴ በጣም ታበዛዋለች። ሴት ልጅ እንትን ስትባል፣ ጠጋ ስትደረግ፣ ስትከበከብ፣ እንክብካቤ ሲበዛባት ይፈላባታል አይፈረድብሽም፣ እውነት ሀይሚ። ይፈላባታል ሴት ልጅ ማለት ነው። እና ሀይሚ ፈልቶብሽ ነው እንዲህ የሚያደርግሽ ማለት ነው። ምክንያቱም እንክብካቤ ይበዛብሽ ማለት ነው። በስንት ነገር ነው የሚንከባከብሽ። እኛ ኮ ብሩክ እያየን ነው ማለት ነው። አንቺ ባታይ እኛ እናያለን ማለት ነው። እናንተ ቪዲዮዋችን ገብታችሁ ባታዩ እኛ እናያለን ማለት ነው። እና ብሩክን እንደዚህ አይነት ነገር የለውም አለው ብዬም አላስብም። ወደፊቱም እንደዚህ አይነት ነገር ይነካዋል ብዬም አናስብም ማለት ነው። ሕይወቱ እንግዲህ እስከ መጨረሻ ድረስ ከአንቺ ጋር እንደሚኖር ልጅ ነው የሚናገረው ማለት ነው። አንቺ ግን አላቅም ብቻ በጣም በቃ የሌለ የሌለ ወሬ እየዘባቀርሽ እየተናገርሽ ትንሽ እንኳን አይከብድሽም? ትንሽ እንኳን ወደ ታች አድርገሽ ጎንበስ ብለሽ ራሱ አታይ ማለት ነው እንዴ? ለምን እንደዚህ አይነት ጥሩ አይደለም። እኔም ወንድም አለኝ፣ ነገ ማለት ነው የት እንደምደርስ አላቅም ማለት ነው። እና ወንድ ልጅ ላይ የሌለ ነገር እንደ ሴት ልጅ ብትጎዳ ይሻላል ወንድ ልጅ ከሚጎዳ ማለት ነው። በጣም እውነት እኔ ያሳዝነኛል አንዳንዴ ማለት ነው። ምክንያቱም እንክም ሁሉም ወንድ እንዳታድርጉት ማለት ነው ሁሉም ሰው አንድ አድርጋችሁ እንደዚህ አትሁት ማለት ነው። እንግዲህ ታውቃላችሁ ማለት ነው። አንዳንዶቹ የሚያደርጉት ድርጊት እና የሚሰሩት ስራ ማለት ነው ከነሱ በስ ከነሱ ራሱ ብዙ ነገር መማር እንችላለን ማለት ነው። እና ምን ማለት ፈልጌ ነው፣ ብሩኬ እንደዚህ አይነት ነገር የለውም ነው ምለው። አሁንም የለውም የለውም ነው ምለው እንግዲህ እናንተ አለ ትሉ ከሆነ ኮመንት ላይ ያስቀምጡ ማለት ነው። እያሰባችሁት ነገር ያወቃችሁት ነገር ካለ ኮመንት ላይ ያስቀምጡላችኋለሁ። እና ቤተሰብ እንዲህ ሀልሚ እንግዲህ እንደዚህ አይነት ድርጊት እየተለመነች ነው እንግዲህ ብሩኬ የለም፣ ጓደኛ የለመናት ነው ላችኋለሁ። እንግዲህ ቤተሰብ ከወደዳችሁት ይህን ቪዲዮ ሼር፣ ላይክ፣ ሀሳብ አስተያየት ኮሜንት ላይ እስቲ ብሩኬ ና ደግሞ ሀልሚ እየጨረቃዬ አንድ ላይ ይሁን የምትሉ ና፣ አይ አይገባም፣ አይሆኑም፣ ይለያዩ የምትሉ ኮሜንት ላይ አስተዋውቀንላችኋለሁ እና በቀጣይ ቪዲዮን እስከ ስንገናኝ መልካም ቀን ይሁንላችሁ። ባይ ባይ። እወዳችኋለሁ።